የአማራ ክልልን ዘላቂ ሰላም በመገንባት የተሟላ ልማት ለማምጣት የሲቪል ሰርቫንቱ ሚና የጎላ መሆኑን ርዕሰ መስተዳድር አረጋ ከበደ ገልጸዋል። ርዕሰ መስተዳድሩ የክልሉ ወቅታዊ የልማትና የሰላም ጉዳዮችን አስመልክቶ በክልሉ ከሚገኙ የመንግስት ተቋማት ዳይሬክተሮች ጋር ውይይት አድርገዋል። በክልሉ የሚገኘው ከ500 ሺህ በላይ ሲቪል ሰርቫንት የመንግስት ፖሊሲን ውጤታማ ለማድረግና የህዝቡን የሰላምና የልማት ፍላጎቶች ለማሟላት ትልቅ አቅም ነውም ብለዋል። የመንግስት ፖሊሲን ወደ ቅድና ተግባር የመቀየር ችሎታ ያላችሁ አገልጋይ ተቋም በበጎ ምግባርና በአገልጋይ የሆነ ሲቪል ሰራቫንት የመፍጠርና የመገንባት ትልቅ ሚና ያላችሁ ዜጎች፣ በፍትሐዊነትና በገለልተኝነት ለማገልገል የሚተጉ በክልላችን ውስጥ ከግማሽ ሚሊዮን በላይ ሲቪል ሰረባንትን ወይም የመንግስት ሰራተኞችን የምትመሩ አካላት ናቸው። ምላት ህዝቡን ለልማት ማትመም የሚችል ሲቪል ሰርቫንት ነው ብለን ነው ምንወስድ። ሲቪል ሰርቫንቱ መንግስትና ህዝብ ከሚጠብቁት ግብ አንጻር ያላቸውን ውጤታማነት ለማሳደግ ልዩ ትኩረት መስጠት እንደሚገባም ተገልጿል። ስራዎችን በውጤታማነትና በብቃት በመስራት በየተቋሙ የሚጠይቀውን ግለሰባዊና ተቋማዊ ግለሰባዊ ዲሲፕሊን ተቋማዊ ሴት ተላብሰን በምን ያህል ደረጃ እያገለገል ነው የሚለውን በደንብ መነጋገር ያስፈልገናል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ የሆኑት አቶ ይርጋ ሲሳይ በበኩላቸው የክልሉን ህዝብ የመልማት ፍላጎት ለማሟላትና ዘላቂ ሰላምን ለማስፈን የሲቪል ሰርቫንቱን አቅም ማሳደግ ይገባል ብለዋል። የአማራ ክልል ህዝብ ከዚህ በላይ ብዙ ነገር ይፈልጋል። አስተማማኝ ሰላም ይፈልጋል። ከዚህ በላይ ልማት፣ ለውጥ እድገት ይፈልጋል። በተግባር እየተሰሩ ያሉ የሪፎርም ስራዎችን እስከ ታች አጠናክረን እንቀጥላለን። በዛ ውስጥ ያሉ ብልሹ አሰራሮችን፣ ጎደሎችን በማረም በተለይ አገልግሎትን በሚፈለገው መልኩ በማሳለጥ መሬት ላይ በሚፈለገው ደረጃ ማድረስ ይቻላል። በተፈጠረው ግጭት ህዝቡ አቶ የነበረውን ሁለንተናዊ ልማት ማስቀጠልም ይቻላል። በአዲስ አቅዶም ቢሆን አካባቢውን መለወጥ ወደ ውድድር እንዲገባ ማድረግ ይቻላል። ሲቪል ሰርቫንቱ ለልማትና ለዘላቂ ሰላም ግንባታ እንቅፋት የሚሆኑ አመለካከቶችን በማረም የህዝብን ፍላጎትና ጥያቄዎች ለመመለስ የሚደረጉ ትግሎችን መደገፍ እንደሚገባውም ኃላፊው ገልጸዋል። የጽንፈኛን አስተሳሰብና አመለካከት ፍጹም የብሔርተኝነትና አመለካከትና ድርጊት በፖለቲካው የሚታየውን ጽንፈኝነት፣ በእምነት የሚታየውን ጽንፈኝነት፣ በብሔር የሚታየውን ጽንፈኝነት አሁን ከተፈጠረው አስቻይ ሁኔታ ተነስተን በቃ የሚል አቋም ይዘን ታግለን እስካላስተካከልን ድረስ የአማራን ህዝብ ፍዳና መከራ አይናችን እያየ እየተመለከት ማራዘም ነው የሚሆነው ማለት ነው።